ስለተናገሩት ነገር ትክክለኛ የሆነ ማረጋገጫ የዛን ቀን በዕለት ዓርብ ብቻ ተናግረውት አጥፍቻ ያለው ሶሪ ስላሉበት ነገር ማረጋገጫ ይሆን ዘንድ ታቦቱን ከጀርባቸው አቁመው ያሉትን ሌላ ቪዲዮ እንካቸው። ዛሬ አይደለም የተጀመረው። ሙሉውን ቪዲዮ አሳያችኋለሁ። ቤዛዊተ ዓለም ትባላለች። ከሀይቅ ኢየሱስ ሞአ ገዳም የተባረሩ ወይም ደግሞ የተወገዙ አባቶች አሉ። መልእክቱን በትክክል የማደርሳቸው ይሆናል። ከሀይቅ እስጢፋኖስ ኢየሱስ ሞአ ገዳም እነዚህን በምን ፍቅር ናቸው የተባረሩትን አባቶች ራ አንዳንድ ሰዎች እንደዚህ አካባ የኢትዮጵያ ሕዝብ እኮ አይጥላችሁ በእውነት በስማ በቃ፣ ጭንቅላቱ ለክፋት ያለው እንትን ሚገር ነገሩ ስለገረመኝ ነው። በእርግጥም ተግባሩን ይገልጻል አይደል? ይሄ ያሳዩን ነገር ትክክል አለ መካባ የተሸፈነ የውስጥ ማንነት ልክ በእንደዚህ አይነት ነው እንደማለት የሚገልጽ ነው። በእርግጥ ያው የተጠቀሙበት መንገድ ግን በእውነት ትክክል አለም አይ የዚህን ያህል ብፁዕነታቸውንም መቼም በቀጥተኛ መንገድ ሆኖ በትህትና እምቢ እያሉ ተገደው በብስናውን ባይቀበሉትም በጉልበት በፖለቲካ ኃይል ቢሆንም ግን ያው ቢሆንም ብብስናው ተሰጥቷቸዋል። ይሁን ብሎ ቅዱስ ሲኖዶስ ሰይሞ ሰጥቷል። እንግዲህ የዓለም ቤዛ ክርስቶስ ነው መቤታችን አደለች ወይ ሌላ አይደለም ምናምን በሚለው በሶፊያ ሽባባውም እንግዲህ ዘማሪያም ጋር የተወሰነ ያወሩትን ነገር ይዤላችኋለሁ ነው። እዚህ ጋር መዝሙሩ የሚለው ስለዚህ የዓለም ቤዛ የዓለም መድኃኒት የሚል ዝማሬ ሰምቻለሁ እና ይሄ ዝማሬ እንዴት ነው የዓለም ቤዛ ክርስቶስ ነው። ይቺ ምንድነው? ነካክተው ነካክተው የተኛውን በሬ አደረጉት ታውሮ የሚባል ነገር አለ አይደለ? በነገራችን ላይ እነዚህ ነቀፌታዎች መምጣታቸውን አትጥሉት እሺ። ለመሰላችሁ ቤተ ክርስቲያናችን ላይ የሚመጡትን ነገሮች ሲመጡ ለእኛም አዳዲስ ጥያቄ የሆኑና መልሶቻቸውን እናገኛለን። የኔ ነገር ዛሬ ደግሞ በጣም ስሜታዊ ነው። እንዲሁ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም። ሰላም እሜ ከሆነ ፍስሐው ሰላም። እንደምን አላችሁ? የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም ደግሞ የግዕዝ ሚዲያ ቤተሰቦች እንግዲህ በዛሬው ዕለት እነዚህን መርሃ ግብሮችና ሌሎች የሚያላያችኋቸውን መርሃ ግብሮች ይዤ መጥቻለሁኝ። ያው እናንተው በውስጥ መስመር ምትልኩልኝንና እኔም ደግሞ ይጠቅማሉ፣ ያስተምራሉ፣ ይመክራሉ፣ ይገስጣሉ ብዬ አሰብኳቸውን ነው ይዤላቸው የመጣሁት። በቀጥታ ወደ ቪዲዮዎቹ ነው የምንሄደው፣ ምክንያቱም እናንተ አድማጮቼ ሰብስክራይብ ላይክም አድርጋችኋል ብዬ ባለሙሉ እምነት ነኝ። በቀጥታ ግን እስኪ ዛሬ ወዳገኘሁት እጅግ በጣም ወደ ገረመኝና ወደ አስደመመኝ አንድ ፕሮግራም ይዣችሁ ልጅ አባታችን እንዴት ዋሉ ደናዋሉ ሰላም ልሻኝዎት፣ እንዴ አባክ እዳ ደስ ይላል። ሰው ነው የኔ አባት፣ ይምጡስቲ፣ እዚህ ግቡ። ደክሞት ነበረ? አዎ፣ በቃ እግሪ ቶሎ አይራመድም እግሬም ሄደ። ስንት ዓመት ሆኖት አሁን? መንገር ነው የሚኖሩት? ታዲያ እኔ ሶቤት ተቀጥሪ ተቀጥሪ ነው እሰራ ምን ይሰራሉ? እሺ ምን ነው

ልቤን ነው የነኩት። ታውቃላችሁ በእውነት ያጣ ሰው ያጣ ሰው መልክ የለውም። አይገርምም? ምን ያህል ውብ፣ ምን ያህል መልከ መልካም፣ ምን ያህል ቁመታም ብንሆን፣ ምን ያህል በስፖርት የደረጀ ሰውነት ቢኖረን፣ በቃ ካጣን መልክ የለንም። አይገርምም? አዎ ይህንን ግን የማያሳጣ እግዚአብሔር መልእክተኛው የመልእክተኛው ቻሌንጅ በጣም ነው ደስ የሚለኝ ታውቃላችሁ። ብዙ ጊዜ ወደ እናንተ ይዤላችሁ እመጣለሁ እና ሀምሳ ብር ነው የእሱ አካውንት ላይ በማስገባት እነዚህን ሰዎች መርዳት የሚቻለው እና እጅግ በጣም ሊበረታታ የሚችል ነው። እኔ በአካል አላቀው ማስታወቂያ ስራልኝ ብሎኝ አይደል በእውነት ነው የምላችሁ እኔን ራሱ የሚያቀኝ አይመስለኝም። በጣም እርግጠኛ የምነግራችሁ እኔን ራሱ የሚያቀኝ አይመስለኝም። እና አንዳንድ ጊዜ የሚለቃቸው ግን በቃ ልቤን ይነኩትና ይዤላችሁ እመጣለሁ። እንግዲህ እስኪ በዚሁ ሰሞነኛ የሆነው መጀመሪያም ጀምሬ እያወራሁላችሁ የነበረው ይሄ ከመቤታችን ቤዛነት ጋር የተያያዙ ነገሮች አሉና ብፁዕ አቡነ ገብርኤል በጣም የገረመኝ ይህም ቪዲዮ ሳይ በዕለተ ዓርብ በስቅለት ቀን በአዳራሽ ውስጥ ያንን ሁሉ ሕዝብ ሰብስበው ስለ ክህደት ትምህርት ሲያስተምሩ የነበረበትን ነበር። እስካሁን ድረስ እየተንጫጫን እየጮሆን እንደዚህ ሆነ እንደዚያ ሆነ በዚህ ወጣ በዚህ ወረደ ምናምን እየተባለ ነበረው እናንተ በጣም የሚገርማችሁ ለካ በአውደ ምህረት ላይ ታቦተ ህጉ ከኋላቸው ቆሞ የክብረ በዓል ቀን ሁሉ ሰብከውታል። ንስብከት እዩልኝ። ቤዛ የሆነ ቤዛ ኢየሱስ ክርስቶስ ቤዛ ነው። ፍጡር ቤዛ አይባልም። የትኛው ፍጡር ለፍጡር ቤዛ ሊሆን አይችልም። ማርያም ቤዛ መሆን አትችልም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ መሆን አይችልም። የሁላችንም ቤዛ ስለ ሁላችን ተላልፎ የተሰጠ የተሸጠ መድኃኒት የሆነን ወጥቶ የማይጠራ ታምኖ የማይከዳ በልቡ ጉሉ በአንደበቱ ሐሰት የሌለበት የኃጢአተኞችና የበደለኞች ወዳጅ ጎተን ከኢትዮ ኢየሱስ ክርስቶስ እድማዳላለሜ አባኬኝ ባየኑ ጃሎት አጋጣሚ ነው ይሄ ነገር የወጣባቸው፣ ስር መሰረቱ ጀምሮ ትላንት ከየት መጡ ከሚለው አካባቢ ጊዜ ጀምሮ እንደገና ደግሞ ይህ የምንፍቅና ትምህርት ታቅዶበት ታልሞ ታስቦ የተሰራና የተነገረ እንደሆነ በግልጽ የሚናገር ቪዲዮ ነው ይሄ ቪዲዮ። ላይመስላችሁ አሁን በትናንትናው ዕለት ባለፈው ሳምንት ማለት ነው ዓርብ ዕለታ በዛ አዳራሽ ውስጥ በፍኖተ ጽድቅ አዳራሽ ውስጥ የተናገሩት የዛን ቀን ያሰቡት የዛን ቀን የመጣላቸው ሀሳብ አይደለም። እንደውም መግለጫው ላይ የታስታውሱ እንደሆነ ምን ብለዋል? የዛን ቀን የዛን ሳምንት ሲነገር የነበረው ስለ ክርስቶስ ነው። ሊቃውንቱ እየተረጎሙ ሲነግሩን የነበረው ያ ነው። ያንን ለማለት ብዬ ነው ያልኩት፣ ይቅርታ ምናምን ቅብርጥሴ ምናምን ብለው የነበረው የዚህ ቀንስ እየነገሰ የነበረው የዚህ ቀን የክብረ በዓሉ ቀን የተናገሩት ነገርስ ምንድን ነበር? ወላ ኮ ወላዲታ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን ማን ብለው እንደሚጠሯት ያውቃሉ? ሰምታችሁታል ትንሽ ወደ ኋላ መለስ አርጋችሁ ይወት ዝንጥል አርገው ስሟን መጠሪያ ስሟን ብቻ ክብሯን የሚገልጽ አጠራር እንኳን ጠርተው አይደለም እኮ የሚያልፉት። አይታችኋል? እንዴት አድርገው እንደሚዘልፉ እንዴት አርገው የነቀፌታ እንዴት አይነት የክህደት ትምህርት እንደሚያስተምሩ በእውነት በጣም ነው ያዘንኩት። እኔ እንደው ትንሽዬ ነገር ትኖር ይሆናል አጋጣሚዎች ተገጣጥሞ ሊሆኑ ይችሉ ይሆን እንዴ የሚል በጥቂቷም ቢሆን አንድ ፐርሰንት የምትሆን ሀሳብ ነበረችኝ ግን የአቡነ በርናባስ ወዳጅ ሆነው አቡነ በርናባስ ባሉበት የምንፍቅና ትምህርት የሚያስተምሩ ሰዎች መሆናቸውን በጣም በግልጽ በመቶ ፐርሰንት የተረጋገጠበት ነው። እኔ የምፈራው ነገር አለ። ሁላችንም የምንፈራው እሱን ነው። ነገር ግን ደግሞ ፍርሃታችንን እግዚአብሔር አስወግዶልን በእነሱም ላይ መልካም የሆነ ነገርን በልቦናቸው አሳድሮ ቅዱስ ሲኖዶስ ቋሚው የምሬን ነው የምሬን ነው ትክክለኛ የሆነ ነገር እንዲወስንልን እንፈልጋለን። ግን ፍርሃታችን የተወሰነ ነው ያው ሁላችንም እናውቀዋለን። አይወገዙ ከስልጣናቸው ምንም አይደረጉ ይቅርታ ጠይቁ ይባሉና፣ እና ወጥተው ይቅርታ እንደዚህ በቃ በዚህ ስለሆነ ምናምን ባለፈውም እንዳልኳቸው ምናምን በዚህ ምናምን አለቅ። የፍኖተ ጽድቅም መንገድ ይቀጥላል። የእነሱም ክህደት ማስተማራቸው ይቀጥላል። አውቀነው እየሆነ ስለሆነ የምንሄደው በምንሄድበት መንገድ ውስጥ ግን እውነተኛ ይቷን ቤተ ክርስቲያን ለማወቅ እኛ ራሱ ግራ እስኪገባን ድረስ ደርሰናል። ስለዚህ እንደው ወደ እግዚአብሔር መጮ ሳይሻል አይቀርም። በእውነት አባቶቻችንን በትጋት የሚያስተምሩትን እየመረጥን እንድንሰማ እግዚአብሔር ልቦና ይስጠን። ምንም ልል አልችልም። እነዚህ ሰዎች እንግዲህ በዛ በፍኖተ ጽድቅ ውስጥ የነበሩ ሰዎች ናቸው። ምስጢራቸውን ያጋለጡ እስኪመስለኝ ድረስ ነው ያየሁት። ይህን ቪዲዮ እና ተመልከቱልኝ። እኔ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ንፁ አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምረዋል። እዚሁ በወለ መድኃኔዓለም ያለ አውደ ምሕረት ላይ ላይም ህዝቡን ግራ እስኪያጋቡ ድረስ አስተምረዋል። እኔ አሁን ቅዱስ ሲኖዶሱ የአቡነ ገብርኤልንም ጉዳይ ሲያይ እንዲህ አይነት ትምህርቶችን የሚያስተምሩ አባቶችን ቁጭ አድርጎ ካልሆነ በነገራችን ውሳኔ ያስፈልጋል ይሄ በትክክለኛው መንገድ የኦርቶዶክስ አቡነ ባርናባስ ከአያ ስጋ ጋር በጣም መነጋገር በጣም የወረደ ትምህርት ነው። እሱ እኮ ምንም እዚህ ግባ የሚባል አይደለም። ነገረ ክርስቶስ ላይ አሜሪካ ሆነው እዚህም ኢትዮጵያ መጥተው አሁንም በነገራችን አቡነ ገብርኤል ሲያስተምሩ ነበሩ። ቁጭ ብሎሳቸው አቡነ ባርናባስም ነበሩ። ዘፍኖ ተጽርቅ አዳራሽ ላይ እንዴት ተመጋገቡ ለእኔ ይሄ ትምህርት ሰጥኩ እኮ አቡነ ባርናባስም ነበሩ ነበሩ ይሄ ትምህርት ሰጥኩ እዛ ቪዲዮ ላይ እኮ አለ። ይሄኛው ትምህርቱ በነገራችን ይሄ ከሌላኛው አለ። አቡነ ባርናባስ ያሉበት ትምህርት አለ። አቡነ ጥያቄ እንዳልወጣ እንጂ እነዚህ አሁን የተጠቀሱ ስማቸው አባቶች የእውቀት ማነስ ችግር እንደሌለባቸው ነው የሚነገሩት። በጣም የተማሩ አቡነ ባርናባስ አቦለ ትንሳኤ ተብለው በነበሩበት ጊዜ ማህበረ ቅዱሳን ስማጽርቅ ላይ ወጥተዋል። ቱሀን በልተን ብንቀድስ ችግር የለውም የሚል ገና ሞኖክሲ የሆነ ኦልሞስት እኮ ለውግዘት በተቃረቡበት ነው እንግዲህ ሲኖዶሱ መከፈል ምናምን ምናምን ጳጳስ አድርጓቸው፣ ዛሬም ያን ትምህርታቸውን ዞ ነው ያሉት። ስለዚህ እውቀት ማነት ሳይሆን በፍጹም በደንብ ይሄ ምንም ጥያቄ የለ፣ የእውቀት ማነስ፣ አቡነ ባርናባስም ጋር አቡነ ገብርኤልም ጋር ለብዬ አላምንም አላምንም። የእውቀት ማነስ እንዴት ይሆናል? ይሄ ቱሀን በልተን ብንቀድስ ችግር የለውም ከእውቀት ጋር ይገናኛል? ይሄ ይሄ እኮ ሆን ብሎ ቱሀን በልተ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ ቤተክርስቲያኒቷ ተሸክማ አጀንዳ አድርጋ መዋየት ሲገባት፣ ኋላ ምንኩስና ነበር። አሁን ጳጳስ ሆኖ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ። አሁን አቡነ ባርናባስ ይሄ ቤተክርስቲያኒቷ ትምህርት ነው አይደለም? ይህን አጀንዳ አድርጎ መዋየት አለበት። ስለዶሱ አባ ገብርኤልን ጉዳይ ሲዝ ይሄን የመሳሰሉ ጉዳዮችን ይዞ አብሮ መዋየት መቻል አለበት። ይሄ ግድ ስለሆነ ማለት ነው። ስለዚህ ውጭ ያለው ሰዎች የሚያራግቡት እኔ ሁለት ጉዳይ ይመስለኛል። አንደኛ ቤተክርስቲያኒቷ ሀዲዷ ስታለች ለማስባል ይኸው ትልልቅ አባቶቻችሁ እንኳን ይሄን ነው የሚጠቀሙት እናንተ እንዲህ አትሉም እያሉ ነው። በነገራችን አትሉም፣ እንዲህ አታስተምሩም እኛ የምን እኛ አንተ እየኖርክበት ያለውን እያስተማርክ ያለውን ሕያው በሆነው መስዋዕቱ በቅዳሴው እያሳየ ያለውን ትምህርት ዛሬ አይ ክርስቶስን ኦርቶዶክስ ቤዛ አትልም ቤዛ ድንግል ማርያምን የክርስቶስን ቤዛነት ለድንግል ማርያም ሰጥታለች። አይን ያወጣ ውሸት ነው። ይሄ ይሄ ምዕመናንን ለማደናገር የምጠቅሙ ሁለተኛ እነዚህ ሚዲያዎች ላይ ሌሎችም አሉን ነው እዛ ውስጥ መዋቅር ውስጥ እንዲህ አይነት ስራ የምሰሩ ሌሎችም ሰዎች አሉን ነው። ቤተክርስቲያኒቷ በነገራችን እኔ ወደፊት በሰፊው ስለ ታድሶ እንቅስቃሴ አሁን ያለበትን ሁኔታ ስናይ እጅግ አስፈሪ ነው በነገራችን አጀንዳችን ውጭ ያወጣናል እንጂ በመዋቅር ውስጥ ያሉ ከቤተ ክርስቲያኒቷ ደሞዝ የሚበሉ ሰዎች አሉ። አዎ፣ ያው አቡነ ገብርኤልም ሆኑ አቡነ በርናባስ እኮ ከቤተ ክርስቲያኒቷ ደሞዝ የሚበሉ ሊቀ ጳጳስ ተብለው ሀገረ ስብከት ተሰጥቷቸው የሚያስተዳድሩ እኮ ናቸው። ሌሎቹም እንዳሉ ግን ያው አጋልጣለሁ ነው እንግዲህ መረጃው ቢኖራቸው ነው መምህር ቃሌዎት ያሰማለን። ግን እንደው አባቶቻችን እባካችሁን ዝም አትበሉ። አሁን እኔ በራሴ ራሴ የምገምተው ነገር አለ። በጣም ጠግቤ የበላሁ ቀን በቃ ሁሉም ሰው የጠገበ ነው ይመስለኝ። በእውነት ነው የምላችሁ ሁሉም ሰው ጠግቦ ደስ ብሎት በቃ ያለ ነው ይመስለኝ። የሆነች መጽሐፍም አንብቤ እንደው በገባይ ልክ የተረዳሁትን ይዤ ሰውን አልጠይቅም። ምክንያቱም ያም ሰው ያን መጽሐፍ አንብቦ የተረዳና የሚያውቅ ነው የሚመስልን። ስለዚህ ካህናት አባቶቻችን፣ ሊቃውንት ቤተክርስቲያን፣ አበው እናንተ የምታውቁትን የሚያውቁት በጣም ውስን የሆኑ ሰዎች ናቸው። ያለበለዛ እናንተ ብቻ ናችሁ የምታውቁት የምናውቅ እየመሰላችሁ ሁሉ ማትነግሩን ማታስተምሩን አላችሁ እና እንደዚህ አይነት ነቀፌታዊ ሲነሱ እንዲህ እመቤታችን እየተሰደበች እኮ ነው። ክርስቶስ እኮ ካለበት ክብር ዝቅ እያደረጉት እኮ ነው። በንግግር መቼም አውርደውት ዝቅ አድርገውታል ላቸው አይደለም ኧረ የዝቄ፣ ማድረግ የማውረድ ነገር እኮ እያደረጉ ነው። እመቤታችንን እየተሳደቡ ነው። ቅዱሳንን እያቃለሉብን ነው። እያቃለሉብን ማለት እነሱ እየቀለሉ ነው ማለት ቅዱሳኖቹ እየቀለሉ ነው። ግን በፍፁም አይደለም አይደለም። በንግግራቸው እኛ ውስጥ ያለውን ለቅዱሳን ያለንን ክብር እያሳጡን ነው። እመቤታችን ቤዛ አትባልም ሲባል ኦኬ ቤዛ ክርስቶስ ኢየሱስ ብቻ ነው ቃሉ ለሱ ብቻ ነው የሚያገለግለው በየትኛውም መንገድ ተተረጎመ የሚያገለግለው ለሱ ነው ሲል ቤዛዊተ ዓለም እመቤት ሆይ ብዬ ላለምን ነው አያችሁ እየቀነሱብኝ ነው እያጠፉብኝ ነው የኔ ቤዛዬ ቅዱስ ሚካኤል ነው ቅዱስ ገብርኤል ነው ማለት አልችልም ለምን ለምን አውርደውብኛል ቤዛ ክርስቶስ ነው ብቻ ነው የሚለውን ሰጥተውኛል አያችሁ ክብር እንዳልሰጥ በሚገባቸው ልክ እንኳን ባይሆን እኔ በገባይ መጠን እንዳላመሰግን እያደረጉ ነው። ስለዚህ እባካችሁ እኚህ ጳጳስ ወጥተው ይችን ነገር ስለተናገሩ በጣም ነው ደስ ያለኝ እና እባካችሁ ልቃውንተ ቤተክርስቲያን ይህም ለእናንተም ጭምር ነው። በእውነት እስኪ ስሙልኝ ቢዛዊት ዓለም ትባላለች ቢዛዊት ዓለም የምትባለው በዚህ ነው ያከሱ ያነሳውን ስጋ ከመለኮቱ አዋህዶ አምላክ አድርጎ ስለሚያድንበት ዓለምን ስላዳነ ቤዛው የዓለም እሱ የዓለም ቤዛ ተብሎ እሷ ደግሞ በዚህ ባለው ቅድም በጠቀስ ነው ሁሉ ሕሙማንን በመፈወስ ስንቱን ስንቱን ታምራት በማድረግ እያዳነች የፈወሰች ወላዲት አምላክ ብለው ሲጠሯት ፈጥና እየደረሰች ስለምታድል ወላዲት አምላክ ቤዛዊት አለም ትባላለች እና እንግዲህ አባቶቻችንም በየድርሳ ናቸው በየዝማሪያቸው ደርሰውላታል ዘምረውላታል ቤዛዊት አለም እያሉ አሁን ቅዱስ ያሬድ በዝማሬው መዋሲት ማርያም ዘወርቅ ጠረጴዛ አለፍ ብዬ ልበለው እንዲያጠር ማርያም ዘወርቅ ጠረጴዛ ይኩነን ነቤዛ ንግደትኪ ቁስቋም እምሎዛ። ይህ ዝማሬ ነው የቅዱስ ያሬድ እንግዲህ። ይኩነን ነቤዛ ንግደትኪ ማለት ጉዞሽ ወደ ግብፅ የተሰደድሽው ስደት፣ የተጓዝሽው ጉዞ፣ የደከምሽው ድካም ለእኛ ቤዛ ይሁነን። ካዲያ የምንድን ነው? ከቅዱስ ያሬድ ልንበልጥ ነው? እሱ ሰማያት መጥቆ እዚያም እመቤታችን ካለችበት ገብቶ መላእክት ሲያመሰግኗት ሰምቶ መላእክት በልሳነ እሳት ይሴብ ውጪ ብሎ ሰምቶ፣ በእሳት አንደበት በዚህ በውሸታም በእኛው ሳይሆን እሳት በሚተፋ እሳት እንደ እሳት በሚነድ ረቂቃን በሆኑ በመላእክት አንደበት ሰምቶ ሲያመሰግኗት መላእክት ልሳነ እሳት ይሴብሑኪ። ይህ ነው እንግዲህ መላእክት በእሳት አንደበት የሚያመሰግኗት ንግሥተ ሰማይ ወምድር ወላዲተ አምላክ ማርያም ቤዛዊተ ዓለም። ይህን ነው ተዚያ መጥቶ ነው እንግዲህ ይህን ሁሉ ድርሰት የደረሰላት ስደትሽ፣ ረሃብሽ፣ ጽምሽ፣ መከራሽ ከሎዛ ኢየሩሳሌም ነው። ሎዛ ያለች አንድ ሰፈር ናት። ከሎዛ ተነስተሽ ወደ ግብፅ የተሰደድሽው መሰደ ለእኛ ቤዛ ይሁነን አሜን። በእውነት ስደቷ፣ ፍቅሯ፣ ሰላሟ፣ ተፈጥሯ ሁሉ አደለ ቤዛ ይሆነን ለሁላችንም። በእውነትም በቤታችን ቤዛ ኵሉ ዓለም ብለን ስንጠራት ለእኛ በምልአት እና እመቤታችን ለሁላችን ቤዛ ትሆነ ደስ ይላል አባቶቻችን ዝምታችሁን እንደዚህ አድርጋችሁ ስበሩ ሊቃውንተ ቤተክርስቲያን ዝምታችሁን ስበሩ በእውነት ምክንያቱም በአንድ ጎራ በካዲያኑ በኩል ብቻ የሆነ ነቀፌታ ነገርን ስንሰማ እኛ ውስጥ እንኳን ጥርጥር እንዲያድር ይሆናል እንደዛ እንዳይሆን ልታደርጉን ይገባል ለማለት ወዳለው ስለዚህ የዓለም ቤዛ የዓለም መድኃኒት የሚል ዝማሬ ሰምቻለሁ እና ይሄ ዝማሬ እንዴት ነው? የዓለም ቤዛ ክርስቶስ ነው ካልን አይጋጭም ወይ? ወይስ ዝማሬውን ትቀበለዋለህ አትቀበለውም ወይ? ትክክል ነው ወይ? ከመጽሐፍ ቅዱስ አንጻር ሲታይ ትክክል ነው። ምንም ጥርሰት የለበትም። ትክክለኛ መዝሙር ነው። ምን ማለት ነው ግን ቤዛ ስንል ነው ጥያቄው? ቤዛ ማለት ትርጉም እንደ መጀመሪያ ቤዛ የሚለው ትርጉም እንየው። ቤዛ ማለት ትርጉሙ ይኸው፣ ቤዛ ማለት ለብዙ ሲሆን ቤዛት በቁሙ ዋጋ ካሳ፣ ለውጥ፣ ይኸው እዚህ ጋ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ ጫማ ቤዛ ተብሏል። ሲጀምር ቤዛ ማለት ምን ማለት ነው? ለተሰቀለ አካል ብቻ የሚሰጥ ስያሜ ነው ወይ ነው? ከመነሻ እንደዛ ከሆነ ከዚህ በጻፍ ቅዱስ ቃል ጋር እንጋጭ ነው። ምን ብሏል? ሙሴን ቤዛ ስለተ ተባለ ማለት ሙሴ ቤዛ የተባለበትን አውድ እንፍታው። ዌልከም፣ አሁን ያስኬዳል ሙሴ ግን ለአለም ሲል ተሰቀለ? አለም ቤዛ የተባለው ሲጀመር ደግሞ ቴክኖሎጂ ሬዲሜሽን ማለት ቤዛ ማለት ራሱ ማለት ነው። ለምሳሌ ስለ አይን ፈንታ አይን የሚለውን ግእዙ ብና ብታነቤ አይን ቤዛ አይን ይላል። ለአይን ተሰቅሎ ሞ ማለት ነው። አደለም ምትክ እኮ ማለት ነው። ምትክ ምትክ ብቻ ግን ማለት አይደለም። ይኸውልሽ እዚህ ጋ አሁን ቤዛ የሚለው ቃል አገባቡ ስለ ፈንታ ይኸው ምትክ ምክንያት ይላል። ቤዛ የሚለው ቃል ደቂቃ አገባቡ ስለ አይን ቤዛ አይን ሲል ስለ አይን ፈንታ ፈንታ ማለት ነው፣ ምትክ ማለት ስለ በቀዳማዊቷ ሔዋን ምትክ ያለችው ማናት? እመቤታችን ድንግል ማርያም ነው። የመጀመሪያዊቷ ሔዋን እባብን ሰማች። ዳግማዊ አዳም ይባላል ክርስቶስ የመጀመሪያው አዳም እንደምናቆር ብልካን ዘመን ላይ ያለው ክርስቶስ የጽድቃችን ፀሐይ ከሆነ

ዘማርያምን እናመሰግናለን ከሶፊያ ሽባባው ጋር ያደረገው ቆይታ ነበር። ያው በቲክቶክ ላይ እንዲህ ያሉ መምህራኖች በህዝቡ ወዳለበት ቦታ ፈልሰው በመሄድ እዛ ስፍራ ላይ ያሉትን ሰዎች በትክክል የሚያስተምሩና የሚገስጹ የሚነግሩ የሚያሳውቁ ከሆነ ትክክል ነው ብዬ አምናለሁ እኔ። ምክንያቱም እነ ሐዋርያው ቅዱስ ጳውሎስ እኮ በጣም አረማውያን የሆኑ ሰዎች ውስጥ እየገቡ ነው ስለ ክርስቶስ እያስተማሩ የመለሷቸው። ስለዚህ ህዝብ ወዳለበት ሄደን ብናስተምር መልካም ነው ግድ ህዝቡ ወደኛ እስኪመጣ ድረስ ልንጠብቅ አይገባም አዎ አስታውሳለሁኝ በአውደ ምህረት ላይ ብዙ አመታቶችን በስብከት የተለያዩ ቦታዎች ላይ አገልግያለሁኝ ኖርማሊ ሰባኪ ወንጌል ሆኜ በቅጥር ያገልግይበት አይደለም እንዲሁ ግን በድቁና ስናገለግል ወረፋ እየተሰጠን ሳምንቱን ይዘን ሰርክ ጸሎት እናስተምር ነበረ ጉባኤያት ላይ እንደዚሁ ያ ግን ምንድን ነው? በዛ ቤተ ክርስቲያን ሰዎች መጥተው እንዲማሩ ነው፣ እዛው ቤተ ክርስቲያን ላይ ሆነን የምናስተምረው። እሱ ትክክል አደለም እያልኩ አደለም። በደንብ ትክክል ነው፣ በደንብ ትክክል ነው። የመጀመሪያው ነው። ግን ቤተ ክርስቲያን የሚመጡ ሰዎች ማይኖር ከሆነ ሰዎቹ ያሉበት ስፍራ ላይ በመሄድ ስለ ክርስቶስ መመስከርና ማስተማር ያስፈልጋል ብዬ አምናለሁ እና በቲክቶክ ፕላትፎርም ላይ ከመጡ በጣም ከምወዳቸው ቤተክርስቲያን ካፈራቻቸው መምህራኖች አንዱ ነው። ዘማርያምና እግዚአብሔር ይባርክህ ቃለ ሕይወት ያሰማልን ለማለት እወዳለሁኝ። በዚያ ስፍራ ላይ የተገኛችሁ የምታስተምሩ ትክክለኛዋን ኦርቶዶክስ ተዋህዶ ቤተክርስቲያን የምትነግሩንን እጅግ በጣም አድርጌ አመሰግናለሁ። ነይነ የምዬ የማርያም ስትል ነበረ ሶፊያ ሽባበው እውነት በጣም ደስ የሚል አገልግሎት ነው። የዘማሪ ትምህርትንሽ ጥላውን ቆንጆ የሆነ አገልግሎት ሰታናለች። እግዚአብሔር የተመሰገነ ይሁን። አንድ በመጨረሻ ላስተላልፍላችሁ የምፈልገው ከገዳም ታግደው ተወግዘው በመንፍቅና የተያያዙ አባቶች አሉ እና እነሱን ወደ እናንተ የማሳያቸው ይሆናል። በተሻለ መልኩ ፎቶቸውን ሳገኝ በደንብ በትልልቁ እያደረግኩ ያሳያችኋለሁ። ለጊዜው የደረሰኝንና ያገኘሁትን ብቻ ወደ እናንተ አቀርባለሁ። ስለ ልጁም ይህንን መረጃ ስለሰጠንም እግዚአብሔር ይስጠው፣ እናመሰግናለን። ግን አሁን ወደ ንትኑ ሄድ መረጃው ከሀይቅ እስጢፋኖስ ኢየሱስ ሞአ ገዳም እነዚህን በምን ፍቅናቸው የተባረሩትን አባቶች በዩ ጩፋም ይሆናል በዮናታን አክሊሉም ሊሆን ይችላል። ሌላ ቸርችን ቦታ ላይ ብታዩቸው ግራ እንዳይገባችሁ፣ ምክንያቱም ተወግዘው የተለዩ ሰዎች ስለሆኑ፣ ነገ በሌላ ማሊያ፣ በሌላ ካፓ፣ በሌላ ቆብ ልታዩቸው ትችሉ ይሆናል። ስለዚህ ግራ እንዳትጋቡ። እንደ ጳጳሱ አይነት እንግዲህ ውግዘት የሆነ ንግግር እንደዚሁም ደግሞ ስህተት የሆነ አስተምሮ ውስጥ ብታገኟቸው ፈጽሞ ፈጽሞ ኦርቶዶክሳዊት ቤተክርስቲያን ነው። አባ ኃይለ ዮሐንስ ኃላፊነት ጸሐፊ፣ አባ ዘራ ጽዮን ኃላፊነት የገዳሙ ካህን፣ አባ ተስፋ ኪሮስ ኃላፊነት ካህን፣ አባ ገብረ እግዚአብሔር ኃላፊነት የገዳሙ ጠላ ቤት እንግዲህ እነዚህ ሰዎች ስማቸውን በዝርዝር ተሰይመው ወጥተዋል። እንግዲህ ምንድነው መልእክቱንም በዋናነት ያስተላለፈበት ነገር እንደ ጭብጥ አድርጎ በትልቁ ያነሳው ቆንጆ ነገር ምንድን ነው? በተለያዩ አዳራሾች ውስጥ ብታገኟቸው እንዳትረበሹ፣ ለቀድሞ ዝግጅት ነው። በስርዓት ይህን ነገር ያመጣው በጣም ቆንጆ ነው። እጅግ በጣም ቆንጆ ነው። ምክንያቱም ከሐይቅ እስጢፋኖስ ሙዓ አንድነት ገዳም ነው የመጣ ነው። በቃ ከዚህ በኋላ ይህ አገልግሎት የኦርቶዶክሳዊ የሆነ መንገድ ትክክል አይደለም ብለው ቢናገሩ እንኳን በደንብ ልታስተውሉ ይገባል። ቤተክርስቲያኒቱ ምንፍቅና ይዛባቸው ያወገዘቻቸውና ልብስና ቆባቸውን እንዲመልሱ አደርጋ ያሰናበተቻቸው እንደሆኑ ተነግሯል። በእርግጠኝነት በጣም እርግጠኛ ሆኜ ልነግራቸው የምችለው ቤተክርስቲያን አንድ ቀን ምንፍቅናን፣ አንድ ቀን ስህተትን ከአንድ በታችሁ ሲወጣ ወይ ስታከናውኑት ብታገኝ በፍጹም ቤተክርስቲያን አታስወግድም፣ ሰውን ክህነቱንም ይዛ ላልተገባ ነገር አታውልም መክራ መክራ መክራ መክራ አስመክራ አስመክራ አስመክራ ለቤተ ክርስቲያን ሰጥታ በህልውናዋ ላይ ሲመጡ ብቻ ነው ይሄን ነገር የምታደርገውና በጣም በእርግጠኝነት የምነግራችሁ እነዚህ ሰዎች ብዙ ጊዜ በመልእክት በተልዕኮ የመጡ ሰዎች ሊሆኑ ይችላሉ፣ ከተለያዩ የእምነት ተቋማት ማለት ነው። ምክንያቱም እኔ በልጅነት ያስታውሳለሁ፣ ወይም በተማርኩበት ገዳም አንድ ዳዊት ተብሎ የሚጠራ ልጅ ያው ስሙ በዛኛው ረስቼዋለሁ፣ መሐመድ ይሁን አህመድ ይሁን እንደዛ አይነት ነገር ስም የነበረው ልጅ ሙስሊሞች ልከውት፣ በህፃነቱ ጀምሮ አድጎ ተምሮ ያው መጨረሻ ሚስጥር የሚሉትን ነገር ወይም ደግሞ ጳጳስ እስኪሆን ድረስ አስተምረው ከዛ ሊያሰልሙ ፈልገው የተደራጀ ስትራቴጂ እንደነበር አስታውሳለሁ ና በዛ ቦታ ላይ የነበሩ ካህናቶች ይሄን ነገር አውቀው ቤተሰቡንም እሱንም ወደ እስር ቤት እንደገባ አስታውሳለሁ። እና በዚህ ልክ እየተሰራብን እንደሆነ የሚያሳዩ ነገሮች ስላሉ ማለት ነው። እና እኚህም ሰዎች በዚህ ልክ ወጥተው ለእኛ ሲነግሩን ስንሰማ በተለያዩ አዳራሾች ውስጥ ብናገኛቸው እንዳትረበሹ ለማለት ነው ማለት ነው። ሰብስክራይብ ደረጃውን ቀን ለቀን ወደ እስኪ የመቶ ሺህ ቻሌንጅ እንጀምር። አሁን ወደ 79 አካባቢ ምናምን ደርሰናል አይደለ? መቶ ሺ ያስገቡኝ እስኪ። በቃ ሌላ ምንም አይደላቸው። ለማንኛውም የዛሬው መርሃ ግብር ተዘጋጅቶ የቀረቡላችሁ እነዚህን ይመስላሉ። በሌላ መርሃ ግብር ተገናኝተን እንዳገም እስከምንማማር ድረስ ቸሮ እግዚአብሔር አምላካችን ሀገራችን ኢትዮጵያን እንደዚሁም ደግሞ ሃይማኖታችን ኦርቶዶክስ ተዋህዶ ቤተክርስቲያንን ዳሯን በእሳት ማህሏን ገነት አድርጎ ይጠብቅልን።